እዚህ ቤተ ክርስቲያን የሚመጣው የፈቀደ ሰው ነው። የወሰነ የወደደ እና በጥቂት መልካም ሰዎች የተረዳ ሰው ነው ወደዚህ የሚመጣው አብዛኞቹ ፈቅደው ነው የሚመጡት። አናካዞ የምንለው ግን ግድ ብለን ሰፈራቸው፣ ግድ ብለን አካባቢያቸው፣ ግድ ብለን ስራ ቦታቸው፣ ግድ ብለን ያሉበት ቦታ ሁሉ ግድ ብለን ሄደን የምንመሰክረው አገልግሎት ነውና ንጉሳችን፣ ጌታችን፣ አዳኛችን፣ መድኃኒታችን መስቀል ላይ የሞተልን የወደደን፣ ያፈቀረን ጌታ ለሰው ሁሉ የሞተው ጌታ በአዲስ አበባ ምድር ላይ ከፍ የተነሳ አንዳች ሰው የለም። ሁሉ ከእግሮቻችን በታች ናቸው። በንግር ውስጥ ገብተዋል። እርሱ ግን መቃብሩን ፈንቅሎ ነፃ ያወጣል። ከቡታን የተነሳው የናዝሬቱ ኢየሱስ አሁን በአርቀኝ ነው ያለው። እኔና እናንተ የኃጢአትን ዕዳ ልንከፍለው አንችልስ። እግዚአብሔር ግን እንዲያ ወደደንና የመዳንን መንገድ አዘጋጀ። የኃጢአት ዕዳን በልጁ በክርስቶስ ኢየሱስ ሞት ከፈለ። መካከለኛ ሆኖ ክርስቶስ ኢየሱስ ገባና በእርሱ በኩል ከእግዚአብሔር ጋር መታረቅን አገኘ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ኢየሱስ ክርስቶስ ለሰላም ይጠራችኋል። ለእናንተ ለደከማችሁ፣ በአቀት በስራት ላላችሁ የምሥራች ኢየሱስ ክርስቶስ እዳችሁን ከፍሎ ለረፍት ይጠራችኋል። ኑ እውነት እንነግራችኋለን። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ይህ ጌታ ክርስቶስ ኢየሱስ በእውነት ይወዳችኋል። የመመዝረት ግራ የመዛማት ሕይወት የኩነኔ የስራት ወ ኢየሱስ ነው ላንቺም ኢየሱስ ዋጋ ከፍሏል ላንተም ኢየሱስ ዋጋ ከፍሏል ያጣጥን ዋጋ ኢየሱስ ከፍሎታል። ና ይልሃል ወንድሜ ና ወደ ኢየሱስ ሁለት መቶ ሰባ ሰዎች ጌታ ለመስበክ በአንድ ላይ እንደ ቤተ ክርስቲያን እዚህ ተሰብስበን ጸልየን አብረን ህብረት አድርገን

የአገልግሎቱ ፍሬ የዚህ ሁሉ የመሰባሰባችን የመውጣታችን ምክንያትና ፍሬ ደግሞ 82 ሰዎች ጌታን ተቀብለዋል። ክብር ለኢየሱስ ይሁን። ያለ አንተ አይሆንልኝ ወዳጄ ይሻላል ሰው ብቻውን ምን ይፈይዳል? ያለኔ መኖር የምችል ከአንተ ውጭ መኖር የማልችል ስለውንኳ ትውሰድበኝ እሳቱን ከመቅረዙ ላይ